አሁን የምንገኘው የጨዋታ ሰዓታችን ላይ ነው። የጨዋታው ህግ ምንድን ነው? አሁን እዚህ ጋር ተጽፎ የተቀመጠልኝ ወረቀት አለ። እሱን ወረቀት አነሳና ምን እንደሚል በስዕል አስቀምጠዋል ከኔ እኔ ከወጣ በኋላ የሚመጣው ሰው ደግሞ ስዕሉን ያይና ስዕሉ ምንድን ነው የሚለውን ነገር በጽሁፍ አስቀምጡ ይሄዳል ከዛ ተመልሶ ደግሞ ሶስተኛ የሚመጣ ሰው ያንን ጽሁፍ ያይና በስዕል ያስቀምጣል እንደዛ እያለ እስከ አራት ዙር ድረስ ይሄዳል በመጨረሻ የምናየው ውጤት ምንድነው መጀመሪያ ላይ የተሳለው ስዕልና መጨረሻ ላይ የመጣው ውጤት ምን ይመስላል የሚለውን ነው ስለዚህ አሁን እኔ የመጀመሪያውን ስዕል በመሳል እጀምራለሁ እኔ የደረሰኝ ጽሁፍ ምንድ ነው? ወገቡን ይዞ የሚጮፍ ዶሮ ይላል። እንግዲህ ዶሮ በምን ወገቡን ይይዛል? አላቅም። እሺ፣ ለማንኛውም ትንሽ ማስደገፊያ ስለሚያስቸግራል። እሺ፣ ትንሽ ምላስ ላድርግልህ። በክንፉ ነው ወገቡ ሊይዝ ይችለው ይህን ይመስላል። እንግዲህ እንደምታዩትን የቻልኩትን ሞክሬያለሁ። ቀጥሎ የሚመጣ ሰው ምን ተረድቶ ምን ጽፎ ይሄድ ይሆን? እስቲ አብረን እንከታተን። ማስ ምንድነው ዶሮ ይመስላል ዶሮ እየጮኋል ዶሮ ሲጮህ ዶሮን ሲያጠልሏት ዶሮ ሲጮ። ይመስለኛል እኔ አሁን የሳልኩት ጽሁፉ የሚለው ዶሮ ሲጮህ ነው። ዶሮ ደግሞ አውራ ዶሮ ነው ሊጮሩ የሚችለው እንግዲህ፣ ያው ዶሮ እንደዚህ በዚህ መልኩ ስዬ እዚህ ጋር ይሄ የድምፅ ምልክት ይመስለኛል፣ እና ዶሮ ሲጮህን እንደዚህ ለማስፈር ሞክሬያለሁ። ሊያ ትረዳዋለች፣ ትረዳዋም አብረና ያለን ክንፏን የጣለች ዶሮ ነው የምትታየኝ። ና አውራ ዶሮ፣ አውራ ዶሮ። ልብ ሲያውቅ ዶሮ ማታ ነው። ምንድን ነው ተረቱ? ተረት ነገር ይመስለኛል። ተረትና ምሳሌ ነገር ነው። ሆድ ሲያውቅ ዶሮ ማታ ነው። ቆይመ ግዚአብሔር ምንድን ነው ይየሚመሰለኝ እንግዲህ ደግሞ የመሳል ተራ አውራ ዶሮ ባቶ በዜማ ብለው ነበር። እኔ ደስ የለኝ ልጆች ስለሚወዱት፣ ምንም አይነት የሰል ችሎታ የለኝም እኔ በቃ ምንም ታለንት የሌለኝ ነገር ዶሮ ላይ ነው እና እንትን ሊመስልብኝ ነው። ድመት ተከሽኖ በዶሮ ከዛ እንደዚህ አውራ ዶሮ፣ አውራ ዶሮ። እሺ፣ ባርቶሊቶ እንዴት ነው የማስረዳው? ቅድም አድማሱ እንዲህ ዶሮ ነገር የሳሉ ይሄ ብቻ ባርቶሊቶ አውራ ዶሮ ባርቶሊቶ

እኔ ለመርዳት ልሞክር እንጂ እንኳን ወደ ላይ መሰል ይቀርባል። ባለ ይሳለች ግን ዶሮ ብዬሉ ሰዶና ፀሐይ አለ እዚህ ጋር እና ሲመሽ ዶሮ ወደ ቤት ሲገባ ነው፣ እንደዛ ነው። እኔ ይሄ መጀመሪያ የሳቅ ስዕል ነው። ወገቡን ይዞ የሚጮህ ዶሮ፣ እጅ ከየት ላምጣ? የት አለ? ወገቡን ያዝ፣ ክንፉን እንደዚህ ብሎ ወገቡ ቤቱ ጋር ነው። ጩኸቱን እኮ አግኝቼው ነበር። ወይ ምንድን ነው ያልኩት? ዶሮ ሲጮህ ብዬሽ ወገቡ ማስያዝ ነበረብህ። በዚህ ከደረስ እሺ ስንቴ አንተ ሳልኩት፣ እሱ ነው ያገኘው። ጽሁፍ ደግሞ ዶሮ ሲጮህ ነው የሚለው። ስለዚህ ዶሮ ከዚህ በላይ ይጮህ። ዶሮ ሲጮህ ብላ እንደዚህ ሳልክ? አይገርምሽም? ሊሆን ይችላል፣ ግን ዶሮ ነው ንጉሱ። ዶሮ ያው ሲጮህ አይደለም ዶሮ ሲጮህ እንደዚህ አይደለም፣ እንደዚህ ነው። የድምፅ ምልክት አለው። ወቷል እኮ ሊያ ደግሞ ይሄን ስዕል አይተሽ ወዴት ሄድሽ እናቴ? ምን ብለሽ ሳል ስንት አየው እኔ ሳሉ ህዝብ ባይሰር ምንድን ምን ብለሽ ነው የጻፍሽው?

የእውነት ምንድን ነው? ቢለቢት እኔ አውራ ዶሮ ባርቶሊቶ ብላ ጽፋ ሄደች። ሊያ እኔ ስዕል በዞረበት አልዞርም። እውነት ህዝብ ያውቃል። ይሄ ጎጀ ቤትም አልችልም። ይሄ አውራ ዶሮ ነው። አውራ ዶሮ እንዲመስላችሁ እዚህ ጋ ኩክኒ አለ። አውራ ዶሮ ባርቶሊቶ የሚለው መዝሙር ያውቃችሁ፣ ብቅ ስትል ፀሐይ ሱ ባርቶሊቶ መሆኑ ነው

ከሱ ቀስ ብለ ኮምፒውተር የምጽፈው የሆነች ፊልም እሺ፣ ግን ብለው ተሳሳቱ ይሆናል፣ ያው አፏን አይተ። ስለዚህ የጨዋታችን ዋነኛው ነጥብ ያለው እዚህ ጋር ነው። አሁን ስንታየው የጻፈው ጽሑፍ መጀመሪያ አድሜ አንተ ከደረሰ ጽሁፍ ጋር መመሳሰል አለበት፣ ካልሆነ አላሸነፍንም ማለት ነው። እኔ አሁን ከዚህ ስል የተረዳሁት እዛ ጋ ፀሐይ አለ። ከዚ በጣም ሸምቃቀሩ ነው። የምሬ ነው። እቤት የሚቆጡት ሲመሽበት ተሰማኝ ተሸማቆ ወደ ቤት የሚገባ ነው። እግዚአብሔር አዩኛ ነኝ እያለ እንዲህ እያለ ይመጣ ዶሮ ጀንበር እየጠለቀች ነው። ዶሮ መሆኑን ሌላ ችግር፣ ሌላ ነገር ሲኖር ዶሮ

ዶሮ ደሞ ቤት ማታ ሲገኝ እናጠቃቀው በምንም አይጠቃ። አራት እግር ዶሮ ሰሰሱ እንዴት አንተ ነህ ባይዘ ወይ? ለዚህ ሁሉ ተጠያቂ አንተ። በነገራችን ላይ ማናችንም ማናችንም ልንተች አንችልም። በቃ ሁላችንም ከተሸማቀቀው ዶሮ እንዲህ ለመውጣት ያለብን ይሄ ሸምጋቀሩ አይደለም የሚል ካለማ ከዚህ ምን እንማራለን? ሁለተኛ ሰው ከዚህ ምን እንማሩ ነገር አለ በነገራችን ዋናው እንግዲህ የዚህ ጨዋታ ዓላማ ምንድን ነው ው? ብዙ ጊዜ በማህበራዊ ህይወታችንም በእለት ተለት እንቅስቃሴችን ስኖር ያለው ነገር የሆነ ጫፍ ይዘን በገባ ልክና በተረዳ ነገር እንመነዝለዋለን። ያንን ተከትሎ ደግሞ ሌሎች እነሱም በገባቸው ልክ ያጓዙታል። የመጀመሪያው መነሻና ኋላ ላይ የምንሰማው ጭብጥቅን አራምባና ቆቦ ነው የሚባለው። እንደዛ ሆኖ ብዙ ሰዎችን ወደ ተሳሳተ መንገድ ይከተል ብዙዎችን ወዳልተገባ አይነት እሳቢ ውስጥም የማስገባት አቅም ይኖራል። እና ይህንን ለማስተማር ስለተፈለገ ነው የመጀመሪያው መነሻ እና የመጨረሻው መድረሻ ምን ሊመስል ይችላል ተብሎ ቁርጥ ስለዚህ ምንድነው ታመመ ሲባል ሞተ

ባዶ ኪስ ነው ባዶ ኪስ። እንዴት እንደሚሳላ ባዶ ነው ሲጀመር። ባዶ ኪስ እንዴት ይሳላል? ውሽ አሳሳትኳቸው እነዚህ ዝንዶች ኪስ ይመስላል። ይ ማሰሮ ምናምን የሚሉ ነው የሚመስለው። እነዚህ የጅንስ ነገር እንዲመስል ትንሽ ዋጊስ ናት እ የሚስጥር ጊስ ሆኖ ምንም የለው። ጥበብ እዚህ ድረስ ነው።

የቅድሙ እንግዲህ የመጀመሪያው ዙር ረዘም አድርገን የተጫወት ነው። በአሁኑ ደግሞ አጭር ነው አንድ ዙር ብቻ አድርገን የተጫወት ነው የቅድሞ አልሆነለንም ምናልባት በዚህ ከሆነ ብለን ነበር ግን ችግሩ ምንድነው እኔ ቀድሞ ሰአሊ መሆን አልነበረብኝም እኔ ስዕል እንደማልችል ተናግሬያለሁ በዞረበት እንደማልዞር ተናግሬያለሁ ምን እንዳልከው ለማወቅ በጣም ነው የጓጓሁት ባዶ ኪስ ነው ይሄ ኪስ ነው

ሌሎች አድሜ ይሄንን አይተ ምን ጻፍክ? የሻይ ሲኒ ነው። ባዶ ኪስና የሻይ ሲኒ በምን ታምር ነው? ሀሳባችንን ግን በሙሉ አጣሳ በተለየ እንድናስብ ያደረጋችን እሷ ነው ብያለሁ። ቀድሞ ከሳልኩኝ ከሀገር ነው የምትወጡት ብያለሁ። እኔን ተከትላችሁ እናንተም ደግሞ ገደል ገባችሁ። የመጀመሪያው መነሻው ነገር ነው ልክ መሆን ያለበት መግባባት ያለብን። የመጀመሪያው ሰው ሲስት፣ በጣም ብዙ ሰው አብሮ ተያይዞ ይስታል። ልክ እንደኔ ኪስ ማለት ነው። ስለዚህ ነገር ከስሩ እንደዚህ ይባላል። መነሻውን ማየት ያስፈልጋል፣ ወይ ነገር ማለት ማስተካከል፣ ማጣራት፣ ትኩረትና ኮንሰንትሬሽን በደምብ ፎከስ። ለማንኛውም አዝናኝም አስተማሪም የሆነ ጨዋታ ነው የተጫወተው። ከማዝናናቱ በላይ በጣም አስተማሪ አስተማሪ ፕሮግራሙ ግን በደምብ ጭብጥ እንዲሆን እንዲኖር ያደረገችው ነው ነበር

ከስሩ ከመሰረቱ ማረጋገጥና መመልከት እንዲሁም መመርመር በጣም አስፈላጊ መሆኑን የጨዋታ በደንብ ይጠቁማል። አንዱ የተረዳውን ነገር ሌላው ዝም ብሎ መውሰድና ወደ ራሱ አስታሰቡት መክተት እንደዚህ ገደል እንደመግባትና ላልተፈለገ ትርጓሜ ውስጥ እንደመክተት ያጋልጣል። ስለዚህ ሁላችንም ማንኛውንም ነገር ስናይ በአስተውሎት፣ በእውቀት፣ በመጠየቅ መመርመርና ለማወቅ ትጋት ማድረግ ከሁላችን እንደሚጠበቅ ይጨዋታ በደንብ ያስተማረን ይመስለናል። አዎ፣ ስለዚህ ሁላችሁም በየቤታችሁ ደግሞ እየሞከራችሁ ምን ያህል የኔም አረዳድ ሰው ላይ ማጋባት እችላለሁ የሚለውም መሞከር ትችላላችሁ። እኛ በቃን። መልካም ጊዜ